ሰላም ሰላም ሰላም ሰላም ሰላም ለምለም ለም እያልን ብቅ ጥልቅ ፈካደ መቅነት ጠፍጠሽ ጠንቧ ብለን መተናል። ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝት ዝት ይበል። እግዚአብሔር በጸጋ በበረከት ሁሉ ይጠብቃችሁ፣ ምቀኛ ሸረኛውን ያዝላችሁ፣ ከሴ ምላሰኛ ከወንድ ቦክሰኛ አናግሮ ተናጋሪ ካሰት መስካሪ መድኃኔ ዓለም ያድናችሁ፣ ወጥቶ ከመቅነት ከድንገተኛ ሞት እ የቤተሰቦቻችሁን ክፉ አያሰማችሁ ብለን በጸሎት በስመአብ ብለን ጀምረን በስመ አብ ወልድ መንፈስ ቅዱስ አህዱ አምላክ። አቤቱ አምላክ መቀኛ ሸረኛውን ሁሉ ያዝልን። በኮሜንት አንበሳኔን ገስ ላነኝ እያሉ የሚደባደቡትን መጋኛ ወቃቢ ሁሉ ጆሮ ግንዱም በልልን። አሜን እያላችሁ በማለት እሺ፣ እንዴት አደራችሁ? እንዴት አደራችሁ? መርቅናችሁ ነው? አግድም ተኝታችሁ ነው? ውድ ማለት እግራችሁን ሰቅላችሁ ነው ማታ ያደራችሁት፣ ማለት ማለት የደስታ ብዛት እኔ ጉዲ፣ እኔ ማናቴ፣ እንገና ጠልቀ ስለቤት ማለት ነው። በቃ ወይኔ ደሞ እኮ ወሬ አይደበቅም። ያብ እኮ ያብ ሸንቃጣ ቆፍጣናው፣ ቆፍጣናው፣ ቆፍጣናው ማለት ነው። የዛን ቀን ያዘን ነው ማለት ነው። ቀለበቱን ይዞ ወርውራደ መሬቱን በርጫ ካደረገነ ብድግ ብሎ ሄደ። ለካሱ ሄደው ለካሱ ሄደው በቃ፣ ኬሱን ገቶ ጀንትል እኮ ነው። እናቲቱን ቀብራራው እዘው ዝው እድም እድም ሲል አካሄዱ እራሱ እኮ በስማ፣ ሄልሻን ከመንገድ ላይ ነው ለካ አፈፋ አርግቶ ወደ ቤቱ ጥልቅ ቄሽን ያደረጋት። ኢንቪቴሽን፣ ምን ታመጫለሽ አንቺ? የኔንሽ የኔንሽ ሲል በአይነ ብሌኔን ያየሁት ቆሜ ነበረ እዛ ገበገብኩ ነበር፣ አይዞክ አይዞክ አይዞክ እያልኩ ማለት ነው። እንዲህ እቅፍ አደረገና ማ ሲላት እሷ ራሱ ሎሸሽ ብላ ነው መኪና ውስጥ ጥልቅሽ ነው ያለችው። አዎ ደስ ብሏት እቅፍ አድርጎ በቃ እንዲህ ነው ሲያቅፋት፣ ታውቃላችኋል። እቅፍ አድርጎ ጸጉሯን ደበስ ደበስ አድርጎት አድርጎት መኪና ውስጥ ራሱ ያስገባት። አይገርማችሁም? አይገርማችሁም ወይ አያብ ቆፍጣናው እግዚአብሔርን ጀግና ወንድ ነክ። በቃ በምላ ሳይሆን በተግባር የምታሳይ ማለት ነው። በምላ ስለሌለው ሳይሆን ተግባር፣ ተግባር፣ ተግባር ቂው፣ ቂው፣ ቂው፣ ቂው እያደረገ ማለት ነው። እና እምልላችሁ አሁን ሄልሻ በያብቅ እቅፍና ብብት ውስጥ ነች ማለት ነው። አይኔና ጣለፋት አይደል አሸወይና ወይና አሸወይና ወይና እያለን ስንድር ይታየኛል ማለት ነው። ለማንኛውም ያ በርታ ጠንክር። ቆፍጣና ወንድ ሸቃጣ ወንድ ሄሉ ያንተው ነሽ ማለት ነው። ማለት አንዳንድ ጊዜ በፍቅር መሃል መፈተን በጣም አሪፍ ነው። ፍቅራችሁ ራሱ የጣፈጠ ያለ እንደማር ነው የሚሆነው ደስ የሚል ፍቅር ነው የሚሆንላችሁ ያው ደግሞ ወንድማችንም ልዑል ተረጋጋ ወንድሜ፣ አይዞህ አይዞህ፣ እንደ ወንድ ልጅ ተመትቶ ይድናል። እንዲ ዘራፍ አትበል፣ ጥርስህም እንኳን አልወለቀ ወንድሜ። ጥርስህ ቢወድቅስ ኑሮ እጅክን ማናት

እና ምን ልልክ ነው? ከሁለት ፍቅረኛሞች መሃል ውጣ አላቸው። ይኸው ኮሜንት ጋር ደቂቃ ገብተ እንዳለ እናቴ ውጣ ውጣ ውጣ! እኔ አንተ ቢሆን ኑሮ ኧረ መስማማ እናቴ ላይ ሆኑ ዝቦቶማ ጨርቄን ጠቅልዬ ማቄን እግር አውጭ ማራቶን ርዕስ ነው የሚታየኝ። እዝጊዮ፣ እዝጊዮ እንዳለ እኮ በቃ ውጣ ነው፣ በቃ ውጣ። ሰው ሁሉ አልፈለግክም፣ ሰው ሁሉ ጠላክ። ለምን በቃ ስለምትጠላ በቃ ውጣላችሁ። ምንም ይሁን ቦጫ ቦጮ ይሞጫላጩ። ይጥቀማትም ይጉዳትም፣ ሁለቱ ችግራቸውን ይፍቱ። ገባት ከምንም በላይ ደግሞ እነሱ እራሷ እሷ እየወደደችው እያፈቀደችው ወደ ነበረ እኮ አለች እኮ እየወደድኩ ነው እያጣውክ ያለች እያለውት እያልክ እና አንተ ቤቱ ነክ በጭንቅላቷ የተለያየ ነገር ሞልታት ሞልታት ወደ ሆዷን ልጅቷን አቆን ዝርሃት ነው። አሁን ደግሞ ሸንቃጣው ያፍ ከኔ ውጭ ወደ ውጭ እኔ የኔ ቃል ነው የምትሰሚው ብሎ ከመኪና እፍስ አድርግቶ እቅፍ አርግቶ፣ ታውቃላች ይሄ ዞማ ፀጉራም እንዲህ ብትን እያደረግሽ ምናምን፣ ነው መኪና ውስጥ ገጭ ገጭ። ደግሞ መኪናው ራሱ ውሃ እኮ ነው የምትመስለው ከፊት ለፊት ስትቀመጥ። ሞዴልና ሞዴሊስቱ ነው ነው ቁጭ ያሉት። አ አ እና ልዑል ከመሃላቸው ውጣ። ሰውም ክፉ አይናገር፣ ሰውም አይርገም። በእነሱ መሃል አትግባ። በቃ እነሱ ሁሉንም ይጨርሱት፣ አያገባክም አ እንዴ እኔ ራሴ እኔ ራሴ ያጠገብ ቢሆን ኑሮ ይ ከስር ገብቼ ምሽልቅ ነበር ማለት ወይ። እውነት ልዑልም በጣም ህዝብ ጣላው ታውቃላችሁ፣ እግዚአብሔርን በጣም ህዝብ ጣላው እና ወደ ራስ ተመለስ ወንድሜ ነው ምልክ፣ የኔሄልሻል ዛሬ ዛሬ ደግሞ ምን እንደሚመጣ አናውቅም። ወይ ትላንትና ደና ሰላም አይተናል። ደግሞ ዛሬ ክነታም ልናይ እንችላለን። የኔ የሉ ነገር አንድ ቀን ጥሩ አንድ ቀን መልካም ነው የሚሆነው። ክነታ ሊሆን ይችላል፣ ክነታ ልናይ እንችላለን ብዬ ተስፋ አደርጋለሁ። ካልሆነም ደግሞ በቃ ብቻ የሆነ ነገር አለ፣ እንጠብቃለን። በፍቅር በጤና ሲቀጥል ደግሞ ያብዬ ወንድሜ ስልኩ ቀይረው ስልኳን ቀይር ይር አድርግና አዲስ ስልክ አውጣላት አዲስ ስልክ ግዛላት በቃ ይሄንን ማድረግ አለብን። አው የድሮ ድሮ ቀርቶ አሁን በአዲስ መልክ አዲስ ፍቅር አዲስ ህይወት አዲስ ትዳር አዲስ ልጅ አዲስ ነገር አዲስ አድርገን እንድራለን ለማለት ነው። ለማንኛውም ወዳቸዋለሁ፣ አከብራቸዋለሁ። ሁላችሁ የኔ ማይፎን እቃዎች፣ የኔ ኮሜንቶች፣ የኔ ውዶች፣ የምትወዱኝ የምታከብሩኝ እመብርሃን እቅፍ ድግፍ አርግታ ትጠብቅልኝ። እግዚአብሔር እናንተ ባትኖሩ እናቴ ላይ ህጄ እንጣጣ ነበረ። እድሜ ለእናንተ። ዩቱቦች ባትኖሩ ማን ጋር ሄጄ ብሶቴን አወጣ አወጣ ነበር። እንደናንተ በኮሜንት ነበረ የምቀጣጠለው፣ እናቴ እናንተ ያለኝን ሀሳቤን ሁሉ ፍንድቅ ሳደርገው ዱካኬ ከእግር እስከ ጭንቅላት ያለው ብሶቴ ሁሉ ነው የሚወጣልኝና ወዳቸዋለሁ። እሺ አ እናቴ ትሙት ባላችሁ ራሱ እንዲስሟቸው አያውቅም። ከዚህ በመቀጠል ምን ልላችሁ ፈልጌ ነው፣ ትላንትና እንዳልክም ቀርቦ ነበረ ማለት ነው። ስለ እውነት ከሆነ እኔ አሳዝኖኛል፣ እግዚአብሔር ምስክሬ ነው። ማታን ያየሁት እና አንጀቴን ነው ይበል። እኔ እንዲያው እስቲ ይሄ ልጅ ውሸቱን ነው ብዬ እንትን አልኩና፣ እንትና ካሜራውን በትልቁ አይኑን ብልቅጥ አድርጌ ነው ያየሁት። ብልቅጥ አይኑን እንዲ ብልቅጥ አድርጌ ነው እረሱ ያየት ያየሁት ማለት ነው። አይ ከልቡ ነው ግን እውነት እግዚአብሔርን ከልቡ ነው በቃ እንትን ያለው ማለት ይሄ ቁጭት ነገር አለ አይደል። አንዳንድ ጊዜ ከህይወታችን በእጃችን አጠገባችን ሲኖሩ እና ሳይኖሩ አንድ አደለም፣ እና እንደዚህ አይነት ጸጸት ነው ያየሁትኝ። አልቅሷል፣ አልቅሷል። አይኑን ሁሉ በልቅጬ ነው ያየሁትኝ እንዲህ ብልቅጠ አልቅሷል ተጸጽቷል። ያው አንዳንድ ጊዜ ከእጃችን ያመለጠ ነገር ለመመለስ በጣም ይከብዳል እና አንተም ለማታገኘው ነገር ማለት ጊዜህን እንትን ባትል ጥሩ ነው። ለአንተም ደግሞ የተሻለችዋን እግዚአብሔር አምላክ ይሰጥክ ይሆናል። ማለት የኛ እህልዋችን ካልሆነ እድሜ መጠበቅ ነው። ገባክ ያ? ማለት የእሷንም ሀሳብ አልሰማንም። ባለፈው በቲክቶክ መልስ ሰጥታለች ግን ክፉ ከመናገር ክፉን ወደ መልካም መቀየር ብዬ ነው ማስበው ማለት ነው። እኔም እኮ ቁስል አለኝ፣ ማርያም ቁስል አለኝ፣ በእንዳልክ በጣም ልቤ ላይ የተቋጠረ ቁስል አለኝ። በጣም አዝነንበታል። የእነሱ ተከታዮች ግን አንዳንድ ጊዜ ሰውን ማለት ሰው በቃ ከይቅርታ በላይ ምን አለ? ምን አለ? ስለዚህ እግዚአብሔር ይሁን፣ እግዚአብሔር ያበርታ፣ እግዚአብሔር ያጽና ብዬ ነው ማስበው። ምክንያቱም አንዳንድ ጊዜ የማናገኘው ሰው ጋር ከምንታገል አጠገባችን ያለውን ሰው እንትን ብንል ጥሩ ነው ብዬ ነው ማስበው። አሁንም ተስፋ አትቁረጥ ብያለሁ፣ ግን አሁን ሄሎ ትገኛለች የሚለው ነገር ተስፋ ያለ አይመስለኝም። ምክንያቱም ሄሎ አሁን በሁለት ጦርነት መሀል ነው ያለችው ያ በፍጹም አሳልፎ ለማንም ወንድ የሚሰጣት አይመስለኝም። ለዛ ይመስለኛል አንተም ባየኸው መሰረት ጦርነቱን ያልተቀላቀልከው በመሃላቸው ጦርነቱን አንበሳኔ እንግስላንኝ ያላልከውም ለዛ ሊሆን ይችላል እና አንዳንድ ጊዜ እየተዋደዱ የሚለያዩ ሰዎች አሉ። ገባችሁ? እየወደዳችሁት አንዳንድ ጊዜ እኮ ከአንዳንድ ሰዎች ጋር እየተዋደዳችሁ ተለያይታችሁ ሌላ ትዳር አግብታችሁ ወልዳችሁ ሶስት አራት ልጅ ወልዳችሁ እንኳን ልባችሁ ውስጥ ጸንቶ የሚኖር ሰው አለ። እኔ ደግሞ ለዛ ምስክር ማለት ነው። እና በቃ የምትወዳት ከሆነ ስለሷ ስለምትወዳት ስትል ማለት ህይወቷ መልካም ነገር እንዲያጋጥማት ማሰብ አለብህ ብዬ ነው ማስበው። በቃ አንዳንዴ መልካም መልካም ነገር ማሰብ ነው። መድሃኔዓለም ከአንተ ጋር ከዚህ በመቀጠል ያብዬ ወንድሜ ጀግናው ቆፍጣናው በርታ በርታ በርታ በዓላማ ጽና። ሁሉም ከጎንክ ነው። የሁሉም ያብያብ ያብ ነው የሚለው እናቴ በስማ ማለ ከፍት ነው የተለከፍ ነው አበሳው ዘራፍ እያሉ ነው ቲክቶክ ላይ ራሱ ቆፍጣናው ሸንቀጠው። ለማንኛውም ወዳቸዋለሁ አከብራቸዋለሁ። መልካም ውሎ መልካም ውሎ ብያቸዋለሁ። ግን የእነ ናሂና የውብዬ ነገር ግን እናንተ እንዴት ነው የምታዩት? በእግዚአብሔር አቃቃ ጫወታል መሰላችሁ? እውነት ሰው በቤተክርስቲያን ተጋብቶ እንደዚህ እየሆነ ነው። ምን ይሻላል? ጸበልና ምች መጋኘው እቃቢ ቀበሪቸው ይዥጅ ላጨስባቸው እና በባልና ሚስት መሀል ችግርማ አለ፣ ችግርማ አለ። አረ ቀበሪቸ ማያሽ ይቺ በጨዋ ነገር እሷን ነገር ላጨስላቸው መሰል ይቺ በጨዋ ፍን የምታደርጓ ነገር ድነች የምትባል እሷ ነገር ካልጨሰችማ ናሂላ ያለው ውቃቢ ራሱን ይለቁ አይመስለኝም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሁለት ልጅ ወልዶ ሸሸ ገዳሙ ናና እየተው እንጂ ከሚስቱ ወደ ውጭ። እናቴ መልካም ሚስት፣ አምላክ የባረከው ሚስት አለች። አንተንማ እናቴ እጅና እግርህን አስረ ነው አማኑኤል ምናስገባ፣ በሰላምማ አይደለም። ዋይ ወቢ ደግሞ ምን ምን ልክፍት ተለክፈክ ነው ወንድሜ፣ አንተም ተለክፋል። ዋያ ወየው ለማንኛውም ደነዋል።